ይቅርታ ይህት አንዴ ላወራው ስለሆነ አንድ ጊዜ ብቻችን ብትተይኝ። ምን አልሽኝ? ሲጀምር ለምን እንደምታወሪው? ማለት አንዴ እሱን ማወራው ጉዳይ ስላለ ማውራት ስላለብኝ የሚያወራሽ ነገር ነገር ዳጊ እኔ ነኝ እኮ። ምንድን ነው ካሜራም ይዘሽ ምናምን ያደረግ፣ ምን ይፈቀባል? ማን ነሽ? ሰላም፣ ሰላም እንዴት ናችሁ የዚህ ዩቲዩብ ተከታታዮች? እኔ ደህና ነኝ ማለት ያው ትንሽ ይከብዳል። ትንሽ ድብርት ውስጥ ነኝ ያለሁት። ሰሞኑን እየሆነ ያለውን ነገር በሙሉ እያያችሁት ነው። እኔም በጣም እየተከፋው ነው። በጣም እንግዲህ ማታቁት ነገር የለም ከእናንተ ምን የሚደበቅ ነገር የለም። ሰሞኑን ያው ትንሽ ከዳጊጋ አሪፍ አይደለንም እና በጣም ከብዶኛል እኔ ነገሮች በሙሉ በጣም ከብዶኛል። በአጭር ጊዜ ቢሆንም የተገናኘ ነው፣ በአጭር ጊዜ ቢሆንም አብረን ያለ ነው። ግን በጣም ብዙ ተስፋዎች ነበረ። ከኔ ጋር የነበረው ብዙ የሚያወራኝ ነገር ይሄ ነው ብዬ የማልነግራችሁ ነገር ነው። በቃ እንዴት ውስጤን ሲገነባው እንደነበረ እኔ ነኝ የማውቀው። እንግዲህ ባለፈው ቪዲዮ ላይ እንዳያችሁ ተሳስቼ ነው ስም የጠራሁት ያ ስም ደግሞ የጠራሁት ሌላ ነገር ኖሮኝ ወይም በእሱ ላይ ሌላ ነገር እያደረኩ ሳይሆን ባለው ነገር ላይ አሁን ላይ አብረን እየሰራን ስለነበረ፣ አሁን ደግሞ የሆነ ቪዲዮ መስራት ነበረብን አብረን እና ተደዋውለን ስለነበረ ዳጊ እንደ ድንገት ና ብሎ ሲቀጥረኝ የዳጊን ቀጠሮ ላለመቅረት ነው። በቃ ሀሳቤ ዳኒ ጋር ሆኖ እሱ ጋር የመጣሁት አሁን። ይህን ስሙንም በመጥራቴ ሊያኮርፍ ሊደብረው ይችላል። ና ዳኒ፣ አይሚን ዊኒ ጉዴ እንደዚህ ነው። አሁን ስለሆነ ሰውን የያዘው ትሬ ካወራው የዛን ሰው ስም ጠራለሁ። አላውቅም በቃ እግዚአብሔር በቃ አላውቅም። እና እናንተም ብትሆኑ ያን ነገር አንደርስታንድ እሱ እንዲያደረገኝ እናንተ ሽ ማድረግ አለባችሁ። ለሱ ሁሉን ነገር መንገር አለባችሁ። እኔ በጣም እየከፋኝ ነው። ዛሬ ራሱ ስቀጥረው መምጣት አልፈለገም። በጣም ከባድ ቴክስት ጽፌለት ነው እንግዲህ እመጣለሁ ብሏል። እንግዲህ እየጠበቅኩት ነው። በጣም ድብርት ውስጥ ነኝ ያለሁት። አሮን ነው ዳጊ እናንተ እንደምታስቡት አይነት ሰው አይደለም። እኔም እንደዛ ብዬ ነበር የማስበው፣ ግን አደለም። ምክንያቱም በጣም ሀይለኛ ነው። በጣም በቃ ምንም ነገር በቃ ወተት ነጭ ነው፣ ነጭ ነው። በምንም ተአምር በቃ ምን ሌላ ነገር ሊሆን አይችልም የሚል ሰው ነው። በጣም አቋሙን ወድለታለሁ፣ ግን በዛ በጣም በቃ አሁን ቤስት ፍሬንድ አልፈልግም ይላል። እኔ እሱ ሳይነግረኝ ጓደኞቼ መቀነስ እንዳለብኝ ራሴ ውስጤን አሳምኜ፣ ይኸው ቀለበቴ የለም እንደምታዩት፣ ቀለበቴን አውልቅ በቃ ማለት እኔ እሱ የሚፈልጋቸውን ነገር ለማድረግ ነገሮችን እያስተካከልኩ ነበረ። በማላቀው መንገድ ነው በዚህም ይሁን በዛ በማላቀው መንገድ ይሄ ስም ተጠራ ተብዬ ችግር ውስጥ የገባሁት እንግዲህ እንደምታውቁት ማለት ነው። እኔ አላውቅም። በቃ ይሄ ነው ብዬ እኔ እሱ ደስተኛ ለማድረግ እሱ የሚፈልጋቸውን ነገሮች እሱ የሚያስባቸውን ነገሮች በሙሉ እያደረግኩ ነው ያለሁት። በጣም በሚገርም ሁኔታ እግዚአብሔር በሚያውቀው ማለት ነው እሱ ልቡ እንደሚፈልጋት አይነት ሴት ነው ለመሆን እየሞከርኩ ያለሁት። አንዳንዴ ሰው ሰው ነኝ እኮ እኔ፣ ፍጹም አይደለም፣ ላጠፋ እችላለሁ። ምንም አዲስ ነገር አይደለም። ግን የሆነ ነገር መጥፎ ነገር ሳረግ አይደለም ያገኘኝ ወይ በቃ ችታርጌበት ምናምን አይደለም ያገኘኝ ምናምን ወይ በቃ ሌላ ነገር መጥፎ ነገር እያደረኩኝ አይደለም ተሳስቼ ነው ከሱ ጋር ሆኜ አንድን ሰው ቀጥሬ ስለነበረ የዛን ሰው ስም ደግሜ ማንሳት አብረን እዛ ጋር ስለነበር በሌላ ነገር አይደለም። እና በቃ ምንም የሚረዳ ሰው አይደለም ማለት። እኔ ደግሞ አሁን ከእሱ ጋር ተለይቼ መኖር አልችልም። በቃ እየገባው ያልሆነው ነገር ይሄ ነው። እኔ በጣም ደስ ደስ የማይሉ ነገሮች ነው አይምሮዬ ላይ እየመጣ ያለው። በቃ እኔ ከአቅሜ በላይ ሆኖብኛል። እውነት ነው ምነግራችሁ። ስለዚህ እኔ አላቅም በቃ የተሰማኝ ያለውን ነገር እኔ ነኝ የማቀው። ከምነግራችሁ በላይ በጣም ጭንቀት ውስጥ ነኝ እኔ አሁን። በቃ እሱ አሁን በተራው እኔን መረዳት ያለበት ሰዓት ነው። እኔ ወይ እሱ ላይ ሌላ ነገር እያረኩ ምናምን አደለም፣ ግን አሮን ነው እንዴት እንደሆነ ባላቅም እየገባው አደለም። በጣም ዲስሬስፔክት ያደርገኛል፣ ስልክ ይዘጋብኛል። በቃ ማለት እዛ የሚጫወትበት ጌም ምናምን ሲጫወት ሲሄድ ምናምን ሴቶቹን የሚያወራበት መንገድ በጣም ነው የሚያናድደው በዛ ላይ የማልወዳት ልጅ አለች ነገራቸዋለች የእሱ ቤስት ፍሬንድ እሱ ግን እኔን ቤስት ፍሬንድ አተያዥ እያለ ስለ ራሱ ቤስት ፍሬንድ ግን ሜሪ ደብራታል ብሎ እንኳን አያስብም ባለፈውም ተናገር ያለው ስሟን መጥራት ደግሞ አልፈልግም ብዬዋለሁ እንደማልወዳት ያውቃል ትናንትና ከእሷ ጋር ሆኖ እንዴት ሌሊቱን ሙሉ እኔ እኔን ጨጓሬን እየታመንኩኝ ቁጭ ብዬ ያደርኩት ማለት በቃ የሚያደርገው ነገር በሙሉ እኔ እንጃ ይሄንን ዳጊ አላውቀውም ይሄኛውን ዳጊ ፍጹም አላውቀውም እኔ ከምነግራችሁ በላይ ደብሮኛል። በጣም ደበረኝ። ሊረዳኝ አልቻለም። ምን አይነት ነገር እየተፈጠረ እንደሆነ እየገባው አይደለም። ሰው ነኝ እኔ፣ ሰው ልጅ ነኝ። ፍጹም አይደለም መሳሳቴ ግድ ነው። ነገ ጠዋት እሱም የሚሆነ ነገር ቢሳሳት ላኮርፍ እችላለሁ ምናምን። ግን በቃ ለምንድን ነው ነገራችን እንዲ እንዲውልና እንዲያድር የተፈለገው አልገባኝም። በቃ ሰው ነው ያጠፋል፣ እኔም ሰው ነኝ ያጠፋል። ስታችንም አረምነው እኔ እስከሚገባኝ ድረስ ማለት ነው ያን ነገር አስተካክለን ነው ምን ነገር ማድረግ ያለብን ብዬ ነው ማስበው። እግዚአብሔር በሚያውቀው ግን በቃ ምን ሊረዳኝ አልቻለም። ስለዚህ እኔ እንግዲህ አሁን ቀጥሬያለሁ እንግዲህ ስ የሚለኝን ነገር መጥቼ ማየት ነው። እንግዲህ እንግዲህ በቃ ብዙ ነገር ነው እያሰብክ ያለሁት። እንግዲህ ጓደኞቹን ጋር ደውዬላቸዋለሁ። አይ ቲንክ ማታ ስለመሹ አንድ ጓደኛው ብቻ ነው የመለሰልኝ፣ ሌላው አልመለሰልኝም። ተኝተው አልመሰለኝ። ያው በእርግጥ ማታ ስለሚያመሹ አልደበረኝምም፣ አልከፋኝም ግን በጣም በቃ እንትን እያለኝ ነው ተጨንቅ ያለው ማለት ዳጊን ማጣት ለእኔ በአሁኑ ሰዓት በጣም ነው የሚከብደኝ። ዳጊን በጣም ለምጄዋለሁ ነው በቃ እኔ ዳጊን በጣም ለምጄዋለሁ እና በጣም ነው የሚናፍቀኝ ከአጠገቤ ሳጣው። ቸኩዬ ምናምን አይደለም፣ እሱ የሰጠኝን ነገር ነው እኔ እየመለስኩ ያሉት። በቃ ለእኔ የሚያደርጋቸው ነገሮች በቃ ይሄ ነው ብዬ የምናገራቸው አይደለም። በጣም መልካም ነው በጣም መልካም እና ጥሩ ሰው ነው። ስለዚህ እኔ ደግሞ እሱን ማጣት አልፈልግም። ይሄ ሴትነትም የምንም የምንም ጉዳይ አይደለም። የማንነትም ጉዳይ አይደለም። እውነት ነው የምናገረው። ዳጊ በጣም ጥሩ ልጅ ነው። መልካም ልጅ ነው። ኃይለኝነቱ ምናምን አላቅም። ግን በቃ እኔ ውስጥ የሚሰማኝ ይሄ ነው። እሱን መፈለግ ና መፈለግ ብቻ ነው ውስጥ የተሰማኝ። ከእሱ ጋር ህይወት እንዲኖረኝ ነው የምፈልገው። በዚህ አይነት መንገድ መለየት አልፈልግም ከሱ ጋር እና በጣም እየከበደኝ ነው ከምነግራችሁ በላይ እየከበደኝ ነው ከአቅሜ በላይ ሆኖብኛል እውነት ለመናገር ስለዚህ እኔ እሱ እንደሚፈልጋት አይነት ሴት እየሆንኩለት ነው እኔ ያውም እንደዚሁ እንደዚሁን አላልኩትም እኔን ታውቁኛላችሁ ባህሪዬን ምን አይነት እንደሆነ ታውቃላችሁ ብዙ ም ብዙም የማታውቁት ስለ እኔ ያለ ግን በጣም ከዛ ነገሮች ውጭ ሆኜ ነው እሱ ጋር ያለሁት በጣም ግን እየተከፋው ነው እሱን ማጣት አልፈልግም እሱ ከጎኔ እንዲሆን እፈልጋለሁ ምናምን የሱን ቤተሰብ ይሆናችሁ የኔን ቤተሰብ ይሆናችሁ እሱ እንድታወሩት ፈልጋለሁ የአንዳንዱን ነገር እንድታነጋግሩልኝ ፈልጋለሁ በጣም ከፍተኛ ስለዚህ ያንን ነገር ለማስተካከል እናንተ እኔን መርዳት ያለባችሁ ነገር በሙሉ ማድረግ ያለባችሁ ነገር በሙሉ አድርጉ ከይቅርታ ጋር ትእዛዝ ሳይሆን የለማንኳችሁ ነው በቃ በዛ ላይ በጣም ለምጄዋለሁ ከእሱ ጋር ነው በቃ አብሬው ነው እያሳለፍኩኝ ያለሁት ከሱ ጋርና፣ የምትፈልጉት ሰው ጨንቀል አጠገባችሁ ሳይሆን። ስለዚህ እየጨነቀኝ የማስበው ነገር ደስ ደስ የማይል ነገር ነው። እና እባካችሁ እናንተም ቢሆኑ ለሱ ማሳመን በሚችሉበት መንገድ አሳምኑልኝ። እንግዲህ እየጠበቅኩት ነው። እና ላቅ በቃ በጣም ነው የከፋኝ። እውነት ለመናገር በጣም ከፍቶኛል። አይኔ ነው ወይኔ፣ እግዚአብሔርዬ፣ ወይኔ አምላኬ፣ ወይኔ ምን እንደምል አላውቅም። እግዚአብሔር፣ ሰላም፣ እንዴት ነህ? ደግሞ ይቅርታ አንዴ፣ ላወራው ስለሆነ አንድ ጊዜ ብቻችንን ብትታይ ምን አልሽኝ? ሲጀምር ለምን እንደምታወሪ? ማለት አንዴ እሱን ማውራ ጉዳይ ስላለ ማውራት ስላለብን ነው። የሚያወራሽ ነገር ነው ነገር አለ ታዲያ ነገር እኔ መምጣት ነኝ። ምንድን ነው? ካሜራም ይዘሽ ምን ምን ማንሽ ማንሽ ሲጀመር ማንሽ ነኝ? እንዳገኘኝ ነው ማንሽ መጀመሪያ ነው የሚወሳጫው። እሺ ምን እንደመሰለ ልጁ ምን እንዳረግሽ። እንደዚህ አልነበረም እህት፣ እየተሳሳትሽ ነው። ብቻውን ላውራው እችላለሁ። ለመደበቀ ነገር የለም እኮ ምንድን ነው አንቺ ከሱ ጋር ያለሽ ማለት ያ እንደዚህ ጓደኛዬ ነው ቤስት ፍሬንድ ነው ሶ ደግሞ እሱ በቤስት ፍሬንድ አያምንም እኮ በመጀመሪያ ደረጃ ለሆነ ጉዳይ ተገናኝተናል ሱ ደውልኝ አብረን መጣን አስፈላጊ ነው እኔ ፈልጋለሁ፣ እሷ እንድትመጣ። ስትደውዪልኝ ከሷ ጋር ነበርኩኝ። አሁንም የምሄድበት ቦታ አለበት። ለምን ተብራራለስ አንተ ነው? ስኮን በቃ የማይደረግ ነገር። ምን በዚህ ምን አውቀሽ ነው? ሰፈር ለሰፈር ምን ምን አይሲት ምን ሽክ ምን ጥሩ ነገር ለራስሽ፣ አራስ ስለማታውቂው ነገር በእናትሽ እያባባሽ ያለሽው የማይሆን ነገር አታውሪ። ስለማቅ መሰለኝ እንደዚህ የምናገርሽ። እንዴ አንቺ እህት የለሽም እንዴ? እንዴት ነው እኔ ጓደኛሽ ሊሆን ይችላል። እኔ ደሞ ከእሱ ጋር ነው ማወራው ነገር በማይመጣ ስለመጣሽ ሽብይ ነው የመጣሁት። እንግዲህ አይ ደህና መስሏታል። ደህና ልጁ እንደዚህ ማለት ነው። ሰው የሌለን ሰው እዚህ ጋር ስሙን አናንሳ፣ ነው የሌለን ሰው አይደል? እንዲያነሳሽው ባለፈው ባለፈው እኮ ዳጊ ምንም እንረዳሽ ነገር የለም። ያልጨረስሽው ነገር አለ እዚያ ገብቶሻል አይደል? መጀመሪያ ጨረሰሽ ነው ልብሽ ውስጥ ለሌላ ወንድ ቦታ እንትን ብለሽ ከኔ ጋር ደግሞ፣ እዚህ ጋር አትሳሳት። አይሆንም። ሁለት እግር አለኝ ብለሽ ሁለት ዛፍ ላይ መውጣት እንዴት ያምርሻል? አይደለም፣ አይደረግም። ጀምር ጋ ያላከበረ ጓደኛ መጠበቅ የለበትም። በአንተ ፊት ነው ለሱ እየተከራከረች። አንቺ አንቺ እየተሳሳትሽ ነው። እንደዚህ አይነት ነገር እየፈጠርኩኝ አይደለም። እባክሽ ልለምንሽ፣ ምንም ሪያሊቲ አይደለም። እየገባሽ አይደለም። በቃ እሱን ይናገረኝ። አንቺ የብዙ ዓመት ጓደኛዬ ነው። ጓደኛሽ ነው አይደለ? ጓደኛሽ ህይወት እንዲኖር አትፈልጊም ግን ከእናንቺ አይነት ሰው ጋር ህይወት እንዲኖር አልፈልግም። ምን አይነት ሰው ነኝ እኔ ዳጊ? አምታ እያሰደብከኝ ነው። ምንም እያልሰደበች፣ በቃ የውስጧን ሀሳቧን የተናገረችው አይደል? ስለዚህ ትክክል ናት። አንቺ ስታ ያ ሁሉ ግፍ እኔ ላይ ስታደርግ ምንም አልመሰለች። ምንድን ነው ያደረግኩት? ምንድነው? አንድ ስም እኮ ነው የተሰጠኩት ዳጊ አይምሮክ ውስጥ የሌለ ሰው አጠረውም ዝም ብለህ ካጠረውም፣ ገብቶሃል፣ ልብ ውስጥ የሌለ ሰው ዝም ብለህ ካጠረውም የሆነ ያልጨረሰችው ነገር ስላለ ነው። ኧረ በእግዚአብሔር እንድና የምታወራው ነበር ማለት ነው። ዝም ብለህ ስራ ስላለኝ፣ ኦልሬዲ ቪዲዮ ልንሰራል። ስራ በሌሊት አምስት ሰዓት ስድስት ሰዓት የምን አይነት ስራ ነው የሚደውልልሽ? እንዴ ስራ ስትጀመር ፍቅረኛ ከማታ ሁለት ሰዓት በኋላ ምን ስልክ ታወራለች ወንድ

በቃ በእግዚአብሔር ነው ላዋራው። አንድ ጊዜ ሜሪ፣ እኔ ይኸውልሽ፣ ወደ ሌላ ነገር ውስጥ አትክተሽኝ፣ በእናትሽ እኮ። እሷ ጓደኛዬ ናት። ሌላ የማታምን ሰው ለምን ይዘሃት መጣ? ሲጀመር ለምን? ለሥራ ተገናኝተን ነው አጋጣሚ ከአንቺ ጋ ያንቺ ስም ረስቼ በሷ ስም አልጠራሽም። ገብቶሻል? እሺ ሁሉ አንድ ጊዜ አውራኝ ብቻ፣ አንድ ጊዜ ብቻ። ምንም የማወራሽ ነገር የለም። ሜሪ እንደ ቀላል ነገር እኮ አይደለም ያደረግሽው። ወንድ ልጅ እንድታስጨንቅ ደግሞ አልፈለግም። አረብ እግዚአብሔር ለምንሽ ምን ሆነሻል? ምንም አልሆንኩም። አስጨነቅሽው እኮ ነው። እኔ እንደዚህ መጎዳቱን እውስቲ እው ምን ለመሰለ እውስቲ እው ሰውነቱ ምን እንዴት እንደተቋቆረ እኔ ዳጊን ሳውቀው እንደዚህ አልነበረም። ምን ውስጥ እየከተኩም ይሄዱ በጣም ጥሩጥሩ ቦታ እኮ የሚሄደው ሰፈር ውስጥ ነው። ሰፈር ውስጥ እያዞርሽ ነው ጥሩ ቦታ የምትየው? ሰፈር የሰፈር እንትሽ ሻይ ቡና እያስደረግሽ ነው ልጅ ጥሩ ቦታ የምትየው? ዜና እኔ እንዳንቺ መናገር የሚያቅተኝ ሰው አይደለም። ብዙ ነገር የማውቅ ሰው ነኝ። ነገሮችን ገትቼ ነው አሁን እሱ ጋር ስመጣ። ሌላ መንገድ በዘው ሪያሊቲውን ነው ሁሉ ታቃለች። እዚህ ጋር እኔ ፍቅርም ብዬ ነው ገብቶሻል። ፍቅርም ብዬ ነው የመጣሁት እዚህ ጋር። አንቺ ግን መልስሽ አይደለም እሺ አላሳዝንም ምን ሰማሽ? ነገር የለም ደጋግሚ። ይሰማ እንኳን ሲጀመሩ ምንም

እሺ አንድ ነገር ልንገር፣ አንዴ ብቻ ብቻ ነው። ምንም ብቻ ነው፣ ነገር የለም ነው። እሺ በማርያም ስላልሽኝ ነው የመጣሁት። በቃ ነገር ነው፣ ምንም አዲስ ነገር የለም። ማንም እንደዚህ በሕይወት አድርጎኝ አያውቅም። ፊት ለፊት እንደ ስም ትጠሪያለሽ። እሺ ቅርታ ካደረገችው በኋላ ዛሬ ስሙን የጠራች ነገርም አምጥታ እንደምታስተዋውቅ በጊዜ መሆኑ ጥሩ ይመስለኛል። ሜሪየም ብዙ ሳን ብዙ ነገር ነገር ከትግስቴ በላይ ነው። በቃ አንድ ዝም ላውራበት። ለምንድን ነው እንደዚህ የምታደርገው። ለኔ ነው ማዘን እንደዚህ የምታረገው? በምን ያህል ብታይኝ ነው እንደዚህ የምታረገኝ? በቃ እኔ አጭር ደቂቃ ላወራሽ ነው። ሲጀመር ስራም አለን መሄድ አለብን። ገብቶሻል? በቃ በሱ ጉዳይ ባለ ጊዜ ነሽ ትንሽ ምንድነው? እዚህ ጋር ጻድቅ ለመጫወት አትሞክሪ፣ የሚል ያደረግሽውን ነገር ሁሉ አውቃለሁ፣ የገባሽ። አሁን እዚህ ጋር ካሜራ ደቀነሽ ምናምን በሌላ ገጽታ እንድታይ አታደርጊ፣ ገብቶሻል። እኔ ለሴቶች በጣም ክብር አለኝ ከምንም በሬ እዚጋ ሜጄን፣ በቃ ለሴት ልጅ ክብር እንደሌለኝ ሰው እንዲያስብ አታደርጊ፣ ገብቶሻል አይደለ? ምንም በቃ ማድረግ የሌለብሽን አድርገሻል፣ ጥፋተኛ ነሽ። እኔ ጥፋትሽ ነው ይሄን ነገር ያስደረገሽ እንጂ

እኔ ወደ ማልፈልገውስ ነገር ውስጥ እየከተትሽ ነው። ምንም ካከበርሽ ነው ራስ ማክበር ነበረብሽ እንደ ሌሎቹ። እኔም አንተ እንደዚህ ነው የምታስበው? እንደዚህ ነው የምታስበኝ አንተ? አንተም ጊዜ ነው የምጠብቀው ማለት ነው። ችግር የለውም። ምንም ነገር እንደሌለኝ እንገርህ አንድ ጊዜ አልፈልግም። እኔ ድምፁንም መስማት አልፈልግም፣ እንዳደውለት አልፈልግም

በእሷ ስም ግን አልጠራሽም። ፊትሽን እያየሁ እንዴት ነው በሌላ ሴት ስም ጠራሽ? በጣም ነው የሚያስጠላው ታውቃለህ። አንቺ ሴት፣ ወንድ ልጅ ደግሞ ከፍቅር የበለጠ ክብር ነው የሚያስቀድመው። ይሄ ነገር ገብቶሻል አይደል? ምንም መደብቃት ነገር ነገር ሁሉ ውሸት ነው ማለት ነው። የነበራቸው ነገሮች በሙሉ ሁሉም ውሸት እውነት ነው። እንደዚህ እያደረግሽ ደግሞ ሁሉም ውሸት ነው አልከኝ። አሁን ያንተ እዚህ ጋር አልጨጋጨቅም። ችግር የለውም። ፍቅር በግዴታ አይሆንም። ችግር የለውም። ፍቅር ሳይኖር ምናምን ቀርቷል። ግን እንደዚህ እያደረግሽ እስከመቼ ነው? በጣም ብዙ አማራጫ ምን ነው? በጣም አክብሬሽ ነው በዚህ

ከዚህ በላይ ምንም ማድረግ አልችልም ነው እየጨነቀኝ ነው እያችሁ ነበር። አንድ ሰው ካልፈለገ በዚህን ያህል መንገድ መጓዝም የለብኝም። ችግር የለው። እግዚአብሔር ካለ የሆነ እግዚአብሔር ካላለው አይሆንም ብዬ ነው መጀመሪያ የመጣሁት። ለእኔ ቦታ እንደሌለው እና የእኔ ነገር እንደወጣለት የሚያስታውቀው እንደዚህ አርጋ ብዙ ነገር ስትናገረኝ ቆሞ እያየ ነው። ታይ እንኳን አላላት። አይደለም ለኔ፣ ለሌላ ሰው እንኳን ቢሆን እኔ አውራለሁ ታይ ማለት የሚችልበት አጋጣሚ ነበረ። አለመፈለጉን ስለሆነ ብዙ ነገር የሚያሳየው። እኔም በጣም አስጨነቅኩት መሰለኝ፣ በጣም ተናልኩት እና እኔም ዞር ብልለት ጥሩ ነው ችግር የለውም ማለት በቃ፣ እኔ ምን ማውራት እንዳለብኝም ነገሮች በቃ ከርዳኝ ስለዚህ እኔ ጥፋተኛ አይደለሁም። አሁን ስገባ እሱን እኔ ምንም ነገር እንደሌለኝ ኢቭን ዳኒጋ ደውዬ ላገናኘ ነው ላሰማህ ነው ከስራ ውጭ። እሱ ግን እሷን ይዞ መጥቶ እሷ እንደፈለገች እየተናገረች ተይ እንኳን አላለም። ስለዚህ ከዚህ በላይ ምንም አይነት ማስረጃ ምናምንም፣ ስለዚህ በቃ እሱም ሞቶለታል። እንግዲህ ያልፈለገው ግንኙነቱን አልፈለገው። እኔም ደግሞ ከእግዚአብሔር ጋር ሞክራለሁ። ችግር የለው እስካሁን ሰፖርት ስለምታደርጉ በጣም ነው የምናመሰግነው በቃ አሪፍ ሙር ላይ ያለው ማለት አቋርጠው ከሚለው